ልታቆት ትችላላችሁ ለጊዜ ልትናቆት ትችላላችሁ ለጊዜ ልትታመሙት ትችላላችሁ። ጌዳላችሁ እየመረቀ ወይም እየጠራ ኢየሱስ እሱ እየታመነ ነው። አሌሉያ። እስቲ እሱ እየታመነ ነው የምስ አሜን ይበላ። እኔን የመረጣን ሰው አይደለም ኢየሱስ ነው። የምርሰ አሜን። ከማይረባ ተራ ከተራ መንደር ያወጣ። ከማይረባ መንደር ያወጣ። ከተጣርኩበት ጎዳና ያወጣ ኢየሱስ ማነው ስለዚህ ዛሬ እግዚአብሔር በዚህ ቃል እንደምናገር በጣም አምኛለሁ ዛሬ እግዚአብሔር በልቤ ላይ የሰጠው ቃል አንደኛ ቆሮንቶስ ላይ ያለውን ምዕራፍ አንድ ቁጥር 26 ያለውን እናለን እግዚአብሔር በተኛ ትርጉሙ ሙድን ያነባል ጌታ ድንቅ ነገር ያደርጋል ኢየሱስ ጌታ ነው አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር 26 ጀምሮ። እናንተ የተመረጣችሁ ልጆች ናቸው። እኔ የተመረጥኩ ሰው ነኝ። እንደገና በሉት ያለው ሰው ምርጥ ሰው ነሽ እኮ በሉት። በሽታ አንተን አይችልም እኮ በሉት። ምርጥ ሰው ነሽ እኮ በሉት

ምን ይሳና ታ? እንዴ የሚሞቱ ሰዎች ማንም መጥራት የማይችለው ቤት ሰው የረሳው ቤት፣ ኢየሱስ ጋር እኛ ምን አረጋ? ምርጥ አድርጎ በሰውና የተረሰነ በጋቢ ታሬ ጾንኮ ደስ ታሬ እሺ። በጌታ ኢየሱስ ስም አነባለሁ። ወንድሞች ወይ በተጠራችው ጊዜ ምን እንደነበራችሁ እስቲ አስቡ። በተጠራችሁ ጊዜ ምን እንደነበራችሁ እስቲ አስቡ። እስቲ አስቡ። እናንተ እግዚአብሔር ጠርቶ ባወጣችሁ ጊዜ ምን እንደነበራችሁ አስቡ። ከየት እንደተጠራችሁ አስቡ። ከተራ መንደር ከማይረባ መንደር

ነበራችሁ መስፈርት ምን ነበራችሁ ምንም እውቀት አልነበራችሁ ምንም የማታውቁ ሰዎች ናቸው ምንም ሰው እውቀት አልነበራችሁም አንዳንዶቹ እሺ ብዙዎቻችሁም ሀያላ አልነበራችሁም ብዙዎቻችሁም ሀያላኖች አልነበራችሁም ደንቃሞች ነበራችሁ ብዙዎቻችሁም ከትልቅ ቤተሰብ አልተወለዳችሁም ብዙዎቻችሁም ከትልቅ ጌታ ዘመን ይባል እሱ ራሱ ሲጋራ እየሳበ ብዙዎቻችሁ

ተራመ ኢየሱስ ክርስቶስ ሲወለድ ቦታ ላይ ነ ከብቶች በረት እየተናቀ ሰው ነበር። ስለዚህ እኛም ስንወለድ ወይም ስንፈጠር ከትልቅ ቤተሰብ አይደለም፣ ከትልቅ ቤተሰብ አይደላችሁ፣ አልነበራችሁም።

ምርጥ አድርጎልሽ ልሾመልሽ በአደባባይ ዛሬ አቆምልሻል። እንደ ሰውና እኛ እየተረሰሩ ሰዎችን አንድ ጊዜ ይስቄለ የምናገረው ቃላለ በአንቺ ላይ ባለፉት ጊዜ በደምብ ተረውሸሽ ነበሽ። በደምብ እትብትሽ እንኳን አልተቆረጥሽም። ነገር ግን እኔ መጥቼ በሕይወት ኑሪ አልኩልሽ። በደም ተለውሰሽ ነበርሽ። እትብትሽ እንኳ አልተቆረጥሽም። ህዝቅኤል ምዕራፍ 16 አካባቢ ላይ ባለፉ ጊዜ በሕይወት መኖር ነው። ሕይወትን ሰቶልን ዛሬ ለዛሬ ያበቀለል ሰው ይባላል። እትት ያልተቆረጠ ሰው ይሞታል እንጂ ከየት ይንፋሽ ይወጣል። አናበርሽም፣ እንዲህ አናበርሽም። ቆንጆ አድርጌልሽ፣ ሰው አድርጌልሽ ያቆንኩልሽ እኔ ነኝ ላ በተረ ነበተረ ነበ ወ ከተራ መንደር ዛሬ አንድ ሰው ኢየሱስ ይጠራችኋል። በተጠራችሁበት ጊዜ ምን ብላችሁ አስቡት። ከየት ነው የመጣው? አሁን ለምሳሌ ከመነሻ ከየት እንደተነሳ እያሰብኩ ነው የሚያገለግለው ለራህሆ

ጫማ ሲቀደድ ከሰው እየለመን አንድ ጊዜ እኔ ሄር ገዶ ነው ምንድን ነው? አዎ ትልቁ ጫማ አድርገህ የሆነ ገጠር እኛ ሀገር ላይ ሽላሽ አካባቢ ላይ የእኛ የፋዘራችን ጫማ አርጌ ሲሄድ

ስንት ብር ነው የሚሰጠው? እያ ብሩ ነው የሚያስበው ብር ነው። ከዛ ጠዋት ላይ ሰዎቹ ፊት ነው እኔ የሆንኩት ይሆን እግዚአብሔር። አንዷን ያገለገልኳት ልጅ ሴት ናት። የሆነ ትንሽ ጸጉር ቤት ላይ ነው የሚሰራው